ክርስቲያኖች የኢትዮጵያ ህዝብ ግን እግዚአብሔር እንደጋግሞ ይበደለዋል፣ እንደ አይሁድ ይረሰዋል። የእስራኤል ታዳጊዋ ማን ነበረ? ማን ነበረ? ተመልከቱ። እስራኤል ከግብፅ ከወጡ ጊዜ ጀምሮ መሪያቸው መስፍን ይባላል። ምን ይባላል አልኳችሁ? ለዚህ ነው መጽሐፈ መሳፍንት የሚል መጽሐፍ ታውቃላችሁ አይደለም። ከመጀመሪያው መስፍን ከሙሴ ጀምሮ እስከ መጨረሻው እስከ ሳሙኤል ድረስ በሀያ አራት መሳፍን ትመርቷቸዋል። ለምንድን ነው በመስፍን የመራቸው ሲባል ንጉሳችሁ እኔ ነኝ። የእስራኤል ንጉስ ማን ነው? መልሱ የእስራኤል ንጉስ ማን ነው? እስራኤል ምን አሉ? በኋላ እሚዋጋልን ንጉስ እንፈልጋለን። ምን ያደርግልን? ሚዋጋልን ማን ነበር የሚዋጋላቸው? ፈርዖንን ያሰጠመላቸው ማን ነበረ? የአሕዛብን ሰባት ንጉሥ ነገሥታት የመታላቸው ማን ነበረ? መና እያወረደ የቀለባቸው ውሃ እያፈለቀ ያጠጣቸው ማን ነበረ? ሰው እግዚአብሔር ሲጠብቀው ይጠግባል፣ ይረሳል። እረ ተዉ አልተባሉ። እንፈልጋለን፣ ተዉ የሚመጣው ንጉስ ፍላጎት አለው፣ ሰው ነው፣ ያዳላል፣ ይበድላቸዋል። ንጉሳችሁን ይሻላችኋል። እስራኤል አንሰማም አሉ። ሳሙኤልን እንዲህ አለው፣ የናቁት አንተን አይደለም እኔን ነው። ይንገስላይ ነገስላ። ከዚያ በኋላ ያዩት መከራ ተነግሮ ያልቅ ከዚያ በኋላ እግዚአብሔር እንደ ልቤ ያለው ብቸኛው ዳዊት ብቻ ነው በእስራኤል ነገ። ለዚያ ነው ክርስቶስ ከዳዊት ዘር የተወለደው። ክርስቲያኖች ከዚያ ውጭ ፍላጎታቸው ነው የፈጸሙባቸው፣ የተከፋፈሉት አሁን ላነሳ ነው ታሪክ ሁሉ የዳረጓቸው ነገሥታት ናቸው። በተለይ ሶሎሞን በደለ። ከዳዊት በኋላ በሶሎሞን ምክንያት ሮባም ተነሳ። በእሱ ከሁለት ተከ መዓታቸው ከዚያ ይቀጠለክ ያን ለመተረክ አይደለም ዋናው ጉዳይ ምንድን ነው? የእስራኤል ንጉስ ማን ነበረ? ንገሩኝ። ማን ነበረ? እነሱ እግዚአብሔር እንተውና ሰው ፈለጉ። ሰው ሲፈልጉ ተቀጡ። አይናቸው ከእግዚአብሔር ወደሚመኩበት ሰው፣ እኛም እንደ አህዛብ ንጉስ ይገባናል። የኢትዮጵያ ቅጣት እንደ እስራኤል ተመሳሳይ ነው። አይናችን ሰው ላይ ባደረግን ቁጥር እግዚአብሔር ለመከራ አሳልፎ ይሰጠናል። አሁንም ገና ነው። የኢትዮጵያ ህዝብ አይኑን ከሰው አላነሳም። ወደ ማን እናንሳ አይናችንን ወደ ማን እናንሳ? ሲያድነን የኖረው ማን ነው? እዩ፣ እግዚአብሔር ነው። ሲያድነን የኖረው እግዚአብሔር ነው። ሲጠብቀን የኖረው የታመነ ነው። ለኢትዮጵያ ክርስቲያኖች፣ እግዚአብሔርን ለሚያመልኩት፣ ለየትኛውም ለአሕዛብም፣ በኋላ ለምሳሌ ለቤዛንታይን ዘመን ጠባቂያቸው እግዚአብሔር ነበረ። ትምክህታቸውን ከእግዚአብሔር ሲያነሱ እግዚአብሔር አሳልፎ ሰጣቸው፣ አጠፋቸው። ኢትዮጵያ እስካሁን አይናቸውን ወደ እግዚአብሔር ከማንሳት ያልወዘኑ ሰዎች ስላሉ በቸርነቱ፣ አሁን ክርስቲያኖች ተመልከቱ፣ መዓታችን መርምሩት፣ እዩት። ለምን እንደምንቀጣ፣ ለምን መቅሰፍት እንደበዛብን እዩት። አይናችን ወደ እግዚአብሔር በሙሉ ገና አልተመለሰም፣ ክርስቲያኖች። ገና ነን እኛ። አሁንም ሰው እንፈልጋለን። አሁንም ተስፋ የምናደርገው ተስፋ የማይደረጉትን ነው፣ ክርስቲያኖች ማን ላይ ተስፋ መጣል አለብን ብቸኛው ተስፋ የሚደረገው እግዚአብሔር ነው ክርስቲያኖች ዳዊት እንዳለው ኢትትአመኑ ነው ያለው በመላእክት ወኢበእጓለ እመሕያው እለ ኢይክሉ አድህኑ አይችሉ ያለ እግዚአብሔር እንደ እስራኤል እንደ ኢትዮጵያ ያሉት ሰዎች ተስፋ የምናደርጋቸው ሰዎች ባለ ስልጣናት የሌሎቹ ማዳን አይችሉም ማዳን በማይችሉ የሰው ልጆችና በመላእክትም ቢሆን በባ- አትታመኑ። በማን እንታመኑ? በእግዚአብሔር ለመታመን ያብቃን። ክርስቲያኖች መልእክቱ ይህ ነው። ክርስቲያኖች ለዚያ ነው ኢትዮጵያ ኢትዮጵያ በአርጤክስ የተገዛችው አርጤክስ የእግዚአብሔር አምሳሌ ስለሆነ ነው። ክርስቲያኖች እና የሚገርማችሁ ያላነበብኩላችሁ እዚህ መጽሐፍ አስቴር እዚህ ሰማንያ አህዱ የምንለው ላይ እቺ የመጀመሪያ አምድ ላይ ከምዕራፍ አንድ በፊት የተቀመጣለ ከምዕራፍ አንድ በፊት የተቀመጠችው መርዶክ ራእይ ነው። ያ ራእይ በጣም አስገራሚ ነው። ራእዩን ባጭሩ አላንብላችሁ። መልእክቴን ባጭሩ ባጭሩ ነው የምጨርሰው። ህልሙም ይህ ነው ይላል፣ እንሆ ቃል ተሰማ፣ መናዋወጥና መታወክ ተደረገ፣ ነጎድጓድም ተሰማ፣ በምድርም ላይ ችኮላ ተደረገ። እነሆ ከፍ ያሉ የተዘጋጁ ሁለት እባቦች ሊተጋገሉ መጡ። ስንት እባቦች አለ? ስንት እባቦች? ሁለት እባቦች ሊተጋገሉ መጡ። ምን ሊያደርጉ? ሊተጋገሉ እርስ በርስ ሊታገሉ፣ አንዱ አንዱ ሊታገለው መጡ ይላል። ይህ መርዶክዮስ ያየው ራእይ ነው። ቃላቸውም ብዙ ሆነ። ከቃላቸውም የተነሳ አሕዛብ ሁሉ ከጻድቃን ህዝብ ጋር ይዋጉ ዘንድ ለሰልፍ ተዘጋጁ እነሆም ጭጋግና ጨለማ ሐዘንና መከራ ጭንቅና ታላቅ ሁከት በምድር ላይ የሚደረግበት ቀን ነበረ ጻድቃን ህዝቦች ሁሉ ክፉ ነገርን እየፈሩ ታወኩ ለጥፋትም ተዘጋጁ ወደ እግዚአብሔርም ጮኹ ከጮኸታቸውም የተነሳ ከትንሽ ምንጭ ብዙ ውሃ እንዳለበት እንደ ትልቅ ወንዝ ሆነ። ብርሃንና ፀሐይ ወጣ። የተዋረዱትም ሰዎች ከፍ ከፍ ያሉ ነበሩ። የከበሩ ሰዎችንም አጠፏቸው መርዶክዮስን መርዶክዮስም ይህን ህልም እግዚአብሔር ያደርግ ዘንድ የቆረጠው ነገር አይቶ የቆረጠውን ነገር አይቶ ተነሳ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ሁለቱ እባቦች የተባሉትን ራሱ እዚህ የመጨረሻው ምዕራፍ ላይ ደግሞ ራሱ መርዶኬዎስ እንደተረጎመው ይናገራል። እዚህ መጨረሻ ላይ ጭማሪው ላይ መርዶኬዎስም ይህ ነገር በእግዚአብሔር ፈቃድ ተደረገ፣ የዚህ ህልም ጊዜው አላለፈምና፣ ስለዚህ ነገር ያየሁት የህልሜን ነገር አሰብኋለ። ፈሳሽ የሆነችው ያቺ ትንሽ የውሃ ምንጭ፣ የፀሐይ ብርሃን የወጣላት፣ ብዙ ውሃም የተገኘላት፣ ንጉሱ ያገባት ንግሥትም ያደረጋት አስቴር ናት። እነዚያ ሁለት እባቦች ሃማና እኔ ነን። አያችሁ? ሃማና ማን ናቸው? መርዶኬዎስ ለምን እባቦች ተባሉ? ክርስቲያኖች አሁን ትርጉሙን ነው እሱ አርጤክስ የእግዚአብሔር ራብ ምሳሌ ነው። መርዶኬዎስ የእግዚአብሔር ወልድ የክርስቶስ ምሳሌ ነው። መርዶክዮስ የማን ምሳሌ ነው? አስቴር ደግሞ የቤተ ክርስቲያን ምሳሌ ናት፣ ክርስቲያኖች ንጉሱ መርዶክስ ያሳደጋት ክርስቶስ ያሳደጋት፣ ያለናትና የአብላ አባት ያሳደጋት። መዝሙሩ አርባ አምስት ላይ ለመቤታችን የምንተረጉመው ለቤተ ክርስቲያንም የምሰጠው ልጄ ሆይ ጆሮሽን አድምጭ፣ የአባትሽን የወገንሽን ቤት እርሺ፣ ንጉሱ ውበትሽን ወዷልና የተባለውን ለቤተ ክርስቲያን ይሰጣል። ያለ አባት ያሳደጋት፣ ክርስቶስ ከጎኑ የወለዳት የመገባት የጠበቃት ያለበሳት ያስጌጣት በንጽህና ለአብ ሙሽራ ያደረጋት አስቴር የቤተ ክርስቲያን ምሳሌ ናት። መርዶክዮስ የክርስቶስ ምሳሌ ነው። ታዲያ ሁለቱ እባብ ምንድን ነው ካላችሁ፣ ክርስቶስ ሙሴ በሰቀለው የነሐስ እባብ ይመሰላል። አይመሰልም? ይመሰላል። መርዶክዮስ መርዛማ እባብ ነዳፊው ነው። ክርስቶስ መርዶ እንትና ሃማ መርዛማ እባብ ነዳፊው ነው። ተንኮለኛው አይሁድን በአንድ ቀን ለማጥፋት የተነሳው የዲያብሎስ የዚያ ገዥ ምሳሌ ነው። ያኛው እባብ መርዝ አለው፣ የነሐሱ እባብ ግን መርዝ የለው። መርዶክዮስ መርዝ የለውም፣ ተንኮል የለውም፣ ክፋት የለውም። ክርስቶስም እባብ ነው፣ የነሐሱ እባብ ነው። እስራኤል የዳኑት በዚያ እባብ ድምፅ ነው። እስራኤል አሁንም ተመልከቱ፣ ኋለኞቹ እስራኤል የዳኑት በመርዶክዮስ ድምፅ ነው። በኋላም እስራኤል ዘነፍስ የዳኑት አዲስ መርዶክዮስ ክርስቶስ ምሳሌ በሆነው መርዶክዮስ ምሳሌ በሆነለት አማናዊው አዳኝ መድኃኒት ክርስቶስ በክርስቶስ ድምፅ ነው የዳን ነው ክርስቲያኖች። ለዚህ ነው የእሱ ምሳሌ ምን ነው እዩ። የአርጤክስ ቤተ መንግስቱን የጃንደረቦቹን ሰባት ጃንደረቦች ያላቸው ንጹሐን ናቸው። ጃንደረቦች ማለት ንጹሐን፣ የተሰለቡ፣ ሚስት የሌላቸው በንጽህና የሚኖሩ ከእስራኤል የመላይክት ምሳሌዎች ናቸው የንጉሱ መውጫ መግቢያ መልእክት እነዚህ መላእክት ናቸው። ከንጉሱ ከእግዚአብሔር የሚላላኩ ከመርዶክዮስም ክርስቶስን መላእክት ያገለግሉት ነበር ይላል። እያንዳንዷ ምሳሌ ብናት መርዶክዮስ የክርስቶስ አስቴር የቤተ ክርስቲያን ምሳሌዎች ናቸው። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። እዩ ክርስቲያኖች፣ አስጢን ወጣች። አስጢን የሔዋን ምሳሌ ናት። የንጉሱን ትእዛዝ አፍርሳ፣ የእግዚአብሔርን ትእዛዝ አፍርሳ ተቆረጠች። ሮሜ 13 ምዕራፍ ቁጥር ሁለት ላይ እንደተጻፈው የንጉሱን ትእዛዝ የማያከብር ሁሉ ይቀጣል። የንጉሱን ትእዛዝ ያፈረሰች ሄዋን ከነባሏ ከነአዳም ተቀጣች፣ ከቤተመንግስት መንግስት ወጣች፣ ከገነት ተባረረች። በምትኳ በኋላ አስቴር መጣች፣ ዳግሚት ሔዋን መቤታችን፣ ዳግሚት ሔዋን ቅድስት ቤተ ክርስቲያን የሕያዋን እናት ሁሌ የመዳናችን ምክንያት ተመልከቱ፣ የዚህ ምሳሌ ናት። እያንዳንዱ ነገር አስገራሚ ነው። መርዶኮስ ራሱ መልእክቱን የሚልከው በጃን ደረቦቹ ነው። ጌታ ፈቃዱን የሚያስፈጽመው በመላእክት ነው። ወደ እመቤታችን ሲልክ ገብርኤልን የላከው ጻድቃን ሲጠራ በዚያ ነው። አዋ ጄንሳ ሲያሳውጅ በእነዚህ መልእክተኞች በኩል ነው። እግዚአብሔር የነተክለ ሃይማኖትን የሰዎችን የመላይክት የገብርኤል፣ የሚካኤል፣ የሱራፌል፣ የኪሩቤል፣ የሩፋኤል፣ የራጉኤል የእነዚህ እነዚህ የዚ ምሳሌዎች ናቸው። በእነሱ የሚጠብቀን አምላክ የሚመግበን አምላክ ስሙ ለዘላለም የተመሰገነ ይሁን። ያችን ንግስ የሚጠብቋት የሚላላኳት እነዚያ ጀንደሮች ንጹሃን ናቸው። ቢለክስ የሚጠብቋት ንጹሃ መልአክት ናቸው። ከአስቴር ወደ ንጉሱ እንደሚወስዱት ከቤተ ክርስቲያን ወደ እግዚአብሔር ጸሎት የሚያሳርጉ ንጹሃን መላእክት ናቸው። ጃንደረቦች የተባሉት ከእግዚአብሔር መልእክት የሚያመጡት እነሱ ናቸው። ፈቃዱንም የሚያስፈጽሙት እነሱ ናቸው እና የቤተ መንግስቱን ስፋት፣ የመሳፍንቱን፣ የገዢዎቹ አለም ሙሉ ይህ በሙሉ የእግዚአብሔር ምሳሌ ነው። ክርስቲያኖች ለእኛ የሚጠቅመንን ትንሽ መልእክቶች ከሰዓቱ የተነሳ እንደው መና የወርቅ ዘንጉ ለምሳሌ ያ የእግዚአብሔር በትረ መንግስት ከዘሮ አይጠፋም የተባለ የእግዚአብሔር የመንግስቱ ዘላለማዊነት ምሳሌ ነው። ቅድም እንዳልኳችሁ ወደ ንጉሱ ሳይጠራ ማንም አይቀርብም፣ የቀረበው ሁሉ ይገደላል። አስታውሱ ኦሪት ዘጸአት ላይ ያለውን ሙሴ ለህዝቡ ያለውን ወደ ተራራው ጭጋጉ እግዚአብሔር ወደሚገለጥበት ዘው ማንም አይቅረብ፣ የሚቀርብ ቢኖር ይገደል ነው ማን ነው ያ የእግዚአብሔር ዙፋን? እግዚአብሔርን በባህሪው ሊመረምር ወደ መንግስቱ ሊቀርብ የሚችል ማንም የለም። ንጉሱ ካስጠራው በቀር ማለት ነው። ንጉሱ እግዚአብሔር ከገለጸላቸው መላእክትም ቢሆኑ እነሱ ካቀረባቸው ርቀቶች ማንም ወደ እግዚአብሔር ባህሪ አይቀርም፣ ማንም አይመረምርም። ብቸኛ ልመና ይዛ የምትቀርበው እግዚአብሔርን በርራዬ አርጤክስስ በምሕረት ዓይን እንዳያት አስቴር በምሕረት ዓይን ወደ ውስጠኛው ቤተ መቅደስ የምትገባ የአዲስ ኪዳኗ ቤተ ክርስቲያን ብቻ ናት። ክርስቲያኖች፣ እሷ ስለኛ ልመና ታቀርባለች። ክርስቲያኖች አስተውሉ። በጣም አስገራሚ ነው። እወቋት፣ ቤተ ክርስቲያንን አስቴር የተባለችው ቤተ ክርስቲያን ናት። ወደ ንጉሥቱ የውስጥ መንግስት የምትገባው የወድቅ የወርቅ የምሕረት ዘንግ የሚያነሳላት ቅዳሴው የሚያማልድ የሚያስታርቅ ጸሎቷ ምህላዋ ምሕረትን የሚያመጣ የሕዝቡን ከመጥፋት የሚታደግ ብቸኛ ወደ ንጉሱ ውስጠኛ ቤት የምትገባው ከመቶ ሀያ ሰባት ሀገር ከመጡ ደናግል ሁሉ የተመረጠችው አስቴርን እዩዋት። ከስንት ሀገር ከመጡ ደናግል የተመረጠች አሁን በዚህ ዓለም ሶሎሞን እንዳለው በእውነቱ ሶሎሞንን በመሃሌ መሃሌ ላይ እንዳለው በእውነቱ ሰማንያ ምንድን ነው የሚለው ሚስቶች ስልሳ ወስድስቱ ቁባት ነው የሚለው አዎ ከዚያ ደግሞ ቁጥራቸው የማይታወቅ ይላል አይደለም አሁን በዓለም ላይ ቁጥራቸው የማይታወቅ ቤተ ክርስቲያን ነኝ ቤተ ክርስቲያን ነኝ ኢየሱስን እንሰብ ካለው የሚሉ እጅግ መዓት አሉ ሶሎሞን እህቴ መደምደማዬ ሙሽራዬ ግን ስንት ናት አለ አንድ ና ወደ እነዚያ ሁሉ ንጉሡ አይገባም ያ አርጤክስስ ከእነዚያ ሁሉ አንዷን አስቴር እንደመረጠ እግዚአብሔር ኢየሱስ ክርስቶስ ወይም እግዚአብሔር በእነዚያ ሁሉ መቅደሶች ወይም አዳራሾች የሚቀረውን ጮታ ጸሎት ያለባትን ምህላ ያለባትን ክህነት ያለባትን ጃንደረቦች፣ ደናግን፣ ንጹሐን ያሉባትን የዚህችን ቤት ምልጃ ብቻ ይሰማል እግዚአብሔር። ቤተ ክርስቲያን አንዲት ናት። ሁሉም ወደ እኔ ይላሉ፣ እኔ ጋ ነው ይላሉ። ይዘጋጃሉ። ቁባቶች እኮ አሉ ታዲያ። ራሳቸውን ያዘጋጁ እዩ። አስቴር ቤተ ክርስቲያን ምሳሌ ናት። ብቸኛዋ የምትገባው እሷ እንደሆነች ወደ ሰማይ ዙፋን ድምጿ የሚሰማ የዚች ርትኢት ኦርቶዶክሳዊት ንጽሂት ድንግልት የታተመች በንጽህና መርዶክዮስ የተመሰለለት ክርስቶስ ከጎኑ የወለዳት የመገባት የጠበቃት ያሳደጋት ስራተ ቅዳሴ የሰራላት ስራተ መስዋዕት የሰራላት ስራተ ክህነት የሰራላት ከእለት ዕለት የሚከታተላት በመልእክተኞቹ በኩል መርዶኮስ እለት ዕለት ይላል። በጣም ይገርማል። ክርስቶስ እለት ዕለት በመላእክት በኩል የሚከታተላት ዝንፍ እንዳትል አምልኮ ጣዖት እንዳይገባ። አምልኮ ጣዖት ያለው አገልጋይ ሊኖር ይችላል። እያወጣ ይጠለዋል። ረዴተ እግዚአብሔር ከምስጢር ቢቆርብ ቢቆርብ ቢያቆር የእሱ ቁርባን ተነስቶ ልምእመናን ይሆናል። ውዳሴ ማርያም ማርያም ትርጓሜ ያለ በፍጹም ወደዚህ አይገባም። በእውነቱ ይጠብቃታል እለት እለት በንጹሐ መላእክት በኩል ክርስቲያኖች። እና በጣም አስገራሚው አስራ ሁለተኛ ወር የሚለው መጨረሻ የዓመቱ መጨረሻ ይሄም በዘመኑ መጨረሻ በዘመኑ መጨረሻ እግዚአብሔር የሚያድነን መሆኑ የወሩ 13ኛው 14ኛው ቀን 13 ላይ 14 ማለት ጨረቃ ሙሉ የሚሆንበት የአይሁድ ፋሲካ የሚደረግበት። ተመልከቱ፣ የኛም ትንሣኤ አሁን ከዚያ በኋላ ነው የሚሆን። ምክንያቱም ሙሉ ብርሃን ክርስቶስ ስለሆነ እያንዳንዷ ከነገረ ድኅነት ጋር የተሰናሰለች ናት እና መጽሐፈ አስቴር ወንጌል ነው። ክርስቲያኖች፣ ወንጌል ነው። እያንዳንዷ መልእክት የሚነግረን ይሄን ነው። የእነሱ ጸሎትና ምልጃም የአስቴርም የመርዶክዮስን ጸሎትና ልመና ነበረ እነዚያን ሁሉ ለማንበብ ግን ጊዜ ይበቃም ክርስቲያኖች እና መጨረሻ መልክቴን አደርገው ሃማ ማንን ለማሰቀል ነበር የመጣ ማንን ለመ ው ኦሪት ዘፍጥረት ምዕራፍ ሶስት ላይ ሴቲቱን ሲረግማት ምን ያደርጋል ነው ያለ እባቡ ምንህን ይነክሳል ነው ያለ ሰኮና እሱ ደግሞ ምን ያደርጋል አለ ሁለቱ እባቦች ሊተጋገሉ ይላል። አይደለም ሃማና መርዶኬዎስ በታሪኩ ተጋግለዋል። ምስጢሩ ግን ክርስቶስና ዲያብሎስ ናቸው። ዲያብሎስ ሰኮና ሰኮና ይነክሳል። በሄሮድስ አድሮ ተመልከቱ። አንድ መርዶኬዎስን ለማስገደል አይሁድ በሙሉ እንዲጠፉ እንዳወጀ፣ ሄሮድስንም ሰይጣን አስነሳውና አንድ የተወለደ ሕፃን ለማስገደል የአይሁድን ሕፃናት በሙሉ አስፈጀ። በእውነቱ ከዚያ በኋላ ደግሞ ጸሐፍት ፈሪሳውያንን ተጠቅሞ ተመልከቱ። ሃማ መርዶክዮስን ሊሰቅል እንዳመጣ ጌታ ተመልከቱ። በእጽ የሞተውን በእጽ እንዳዳ ነው። ሃማ በሕሊና ነው መርዶክዮስን ሰቅሎታል፤ አልሰቀለውም። ቤተሰቦቹ ተስማምተዋል፤ አልተስማሙም። ተመልከቱ፣ በሃማ ሕሊና ነው መርዶክዮስ ሙቷል፤ ተሰቅሏል። በዲያብሎስም ሕሊና ክርስቶስ በመስቀል ላይ የሞተ ጊዜ ሩቅ ምን ሲሆነ የሞተ መስሎት ነበር። ግን ክርስቶስ በባሕረ መለኮቱ ሕያው ነው አይደለም? ሕያው ነበር። መርዶክዮስ ሳይሞት ይልቁንም፣ መርዶክዮስ ሃማ ባመጣው መስቀል ራሱ እንደተሰቀለ ሰይጣን ክርስቶስን ባሰቀለበት መስቀል ላይ ሰይጣን ራሱ ምን ሆነ? ሞተ። ሞትን ክርስቶስ በሞቱ ገደለው። ሰይስተመርከቱ ታሪኩ ቀጥታ የሃማንና የመርዶክስ የክርስቶስና የዲያብሎስ ዲያብሎስ በብዙዎች አድሮ ከዚያ በኋላ ተመልከቱ ቤተ ክርስቲያን ልመናዋን ጸሎቷን ሰማ አዋጁ በአዋጅ ተሻረ የመጀመሪያ አዋጅ የሞት አዋጅ የሚባለው ብሉይ ኪዳን ነው ብሉይ ኪዳን የበቀል አዋጅ ነው አይን ስለ አይን ጥርስ ስለ ጥርስ ስለሚል ግን ደግሞ ተመልከቱ የመጀመሪያውን አልሽርም አለ እግዚአብሔርም እንዲህ አለ ብሉይ ኪዳን አይሻርም አለ ክርስቶስ ምን አለ ኦሪትና ነቢያትን ልፈጽም እንጂ ልሽር ሌላ ጻፈው አለ። ሐዲስ ኪዳን ተጻፈች። ክርስቲያኖች ሐዲስ ኪዳን የትንሳኤ መታሰቢያ ተጻፈ፣ በዓሉ ይደረግ። እዚያ በኋላ ክርስቶስን ትንሳኤ ከአይሁድ ፋሲካ በኋላ ሁልጊዜ ግዜ ትንሳኤ ከለላ አመን እያል ምን ዘምረው ስጦታ የምንሰጥበት ካህናት፣ ወደ ቤተ ክርስቲያን ወደ ቤታችን የምንጋብዝበት ድግስ የምናደርግበት ገብረ ሰላም በመስቀሉ እጅግ ደስታ የምናደርግበት በዓል ሆኖ ለዘላለም ጸንቶ ቀረ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ግን ይህን ትርጓሜ ሊቃውንት እንደተረጎሙት እኛም በህይወታችን መፈጸም አለብን። አንደኛ ቤተክርስቲያን መርዶክዮስ እንዳላት ስለ አይሁድ መጥፋት ካላሰብሽ እኔ እንደዚህ ነኝ ድናለው ካልሽ ለአይሁድ መዳን ከሌላ ስፍራ ይደረጋል፣ ከአንቺ ግን ትጠፊ ያላችሁ እንዳለ ቤተ ክርስቲያን የሚወክሉ ካህናት ከጳጳሳት ጀምሮ ያሉት አገልጋዮች ናቸው። እነዚህ ለህዝብ መዳን መጨነቅ አለባቸው። እነዚህ እያለቀሱ ማማለድ አለባቸው፣ ማስታረቅ አለባቸው። እኛ ምንም አንሆንም ብለው የሚቀመጡትን እግዚአብሔር ይቀስፋል። መዳን ከሌላ ቦታ ይደረጋል፣ አይቀርም። ይሄ አይቀርም። ይህ መልእክት ሁላችን የሚመለከት ነው። ቤተ ክርስቲያን ተግታ መጸላይ አለባት፣ ማንባት አለባት፣ ህዝቡን ማስተማር አለባት። አይኑ የህዝቡ መርዶኮ ሳሳጎጀ ወደ ማን ለመኑ ነው ያለው? ወደ ማን ነው የለመኑ? ወደ እግዚአብሔር የመርዶኬዎስን ጸሎት ብታሙት፣ እኔ ለሃማ የሰገድኩት አለ ያልሰገድኩት፣ በትቢት አይደለም። ጌታዬ ሆይ በትቢት እንዳልሆነ ታውቀዋለህ። ላንተ የምሰጠውን ክብር ለሌላ አምላክ አልሰጥም ብዬ ነው። እኔ ትቢት የለኝም። እስራኤል መዳናቸውን የሚጠቅም ቢሆን እግሩም በሳምኩት ነበር፣ ይላል መርዶኬዎስ። በትቢት አይደለም። ቤተ ክርስቲያን በመናቅም አታደርገው። ማንንም አትንቅም፣ አታቃልልም፣ አትጠላ። ስለ ሁሉም መዳን ግን ታማልዳለች፣ ትጸለያለች መርዶክዮስ የተባለ ክርስቶስ ስለ ሁላችን መዳን ይጨነቃል። አሁን መርዶክዮስ ተጨነቀ። ህዝቡ የዳኑት ግን ምን መሆኑ ነው? አንደኛ አስቴር ድምፁን ስለሰማች፣ ስለተቀበለች፣ እሷም ሱባኤ ስለያዘች፣ ህዝቡም ሱባኤ ስለያዙ፣ ቤተ ክርስቲያንም ህዝቡም ሱባኤ መግባት አለብን። ያኔ ጸሎታቸው ወደ እግዚአብሔር ደርሶ ወደ አርጤክስ ቤተ መንግሥት እሷ ስትገባ ተሰሚነት ምረት እንዳገኘች አዋጁ በአዋጅ እንደተቀወየረ ሞታቸው ወደ ህይወት እንደተለወጠ ዛሬም እንደዚያ ይደረጋል። ክርስቲያኖች፣ ህዝብና ቤተ ክርስቲያን ተስማምተን መሪያችን ንጉሥት ክርስቶስን ሰምተን የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ፣ በክፉ ፋንታ ክፉ አትመልሱ ያለውን ቃል ሰምተን የመርዶክዮስን አንድ ሳይቀር አስቴርም ህዝቡም እንደሰሙ እኛም የክርስቶስን ቃል አንድ ቃ ሳናስተሃቅር ሰምተን ምህላችን ብናቀር ሶስት ቀን ይበቃናል፣ ክርስቲያኖች። ሶስት ቀን ይበቃል ግን የክርስቶስን ቃል ሰምተን አምነን ክርስቶስ ያዘዘውን ከሰማን እግዚአብሔር ጸሎታችን ይሰማል፣ ይቀበላል። የወርቅ ዘንጉ ይነሳል፣ ቤተ ክርስቲያንን በምህረት ዓይን ያያታል፣ ረዴት ይደረግላታል። አዋጆች ይለወጣሉ፣ መንገዶች ይከፍታሉ፣ ሞቶች ይለወጣሉ። ክርስቲያኑ የክርስቶስን ቃል ሰምተን በቤተ ክርስቲያናችን እንደዚህ በበዓላት አምረን እንደምንሰበሰበው በነፍስ አምረን እግዚአብሔርን ደስ የሚያሰኝ ለቅሶና ሐዘን አቅርበን ወደ መንበሩ ማንም ወደማይገባበት አስቴር እንደገባችው ቤተ ክርስቲያን ጸሎታችን፣ ምላችን በቅዳሴዋ በኩል አስገብታ ምረቱና ቸርነቱን ለማግኘት ያብቃን። ይቆየን። ወስብሐት ለእግዚአብሔር።